የቀብር ስነ ሥርዓታቸው እየተፈጸመ ነው። ኢራን ለ12 ቀናት በዘለቀው የእስራኤል ግጭት የተገደሉ ወታደራዊ አዛዦችና የኒኩለር ሳይንቲስቶችን ጨምሮ ስልሳ ለሚሆኑ ዜጎቿ ብሔራዊ የቀብር ስነ ስርዓት እያካሄደች ነው። በኢራን ሰንደቅ ዓላማ የተሸፈኑ የአስክሬን ሳጥኖች እንዲሁም የተገደሉ የጦር አዛዦች ምስል በበርካታ ነዋሪዎች ታጅቦ ወደ ማዕከላዊ ቴሄራን ኢንሄላብ አደባባይ ተመዋል። የቀብር ስነ ስርዓታቸው እየተፈጸሙ ካሉት መካከል የኢራን ጦር ኃይሎች ጠቅላይ ታማዦር ሹም የሆኑት መሐመድ ባክሪ አንዱ ናቸው። በእስራኤል ጥቃት የተገደሉት መሐመድ በጠቅላይ ታማዦር ሹምነታቸው የአገሪቱ ጦርና የኢራን አቤታዊ ዘብ ዋነኛ መሪ ነበሩ ጥቁር ልብስ የለበሱ በርካታ ሀዘንተኞች መፈክራቸውን በማሰማት የኢራንን ሰንደቅ ዓላማ በማውለብለብና የተገደሉ ሰዎችን ምስል ይዘው በአደባባይ ላይ ታይተዋል የኢራንና የእስራኤል ጦርነት ዳግም ሊቀሰቀስ ያለ ይመስላል። ምክንያቱም የዓለም ስርዓትን ትቀበላለ አሊያም የሚመጣብህን ትቀበላለ ሲሉ ትራምፕ ላይ አቶላ ተናግረዋል። ፕሬዚዳንት ትራምፕ ኢራንን በድጋሚ አስጠንቅቀዋል። ፕሬዚዳንቱ ኢራን ጦርነቱን አሸንፋለች የሚባለው ውሸት ነው ሲሉም አጣጥለዋል። ትራምፕ የኢራን ጠቅላይ መሪ አያቶላህ የሚገኙበትን እንደሚያውቁና የተናገሩም ሲሆን እርምጃ የመውሰድ ፍላጎት ግን እንደሌላቸው ገልጸዋል። ይሁን እንጂ ኢራን ወደ ዓለም ስርዓት መመለስ አለባት አሊያም ነገሩ ለእሱ አስከፊ ይሆናል ሲሉ ተደምጠዋል። ትራምፕ ለአያቶላህ ካሚኔ ባስተላለፉት መልእክት የዓለም ስርዓትን ትቀበላለ አሊያም የሚመጣብን ትቀበላለ በማለት አስጠንቅቀውታል። ይህ ለቤተሰብ የሚጠቅም ወሳኝ መረጃ ነው። በተለይም ነፍሰ ጡር እናት ከሆንሽ፣ ለማርገዝ ያሰብሽም ሴት ከሆንሽ አሊያም የሚያውቁት ካለ ታይም መጽሔት ለርጉት ሴቶች ጠቃሚ የሚሆኑ ፍራፍሬዎችን በዝርዝር አወጥቷል። ብርቱካን፣ ማንጎ፣ አቮካዶ፣ ሎሚ፣ ሙዝ፣ እንጆሪ፣ አፕልና ሀባብ ሲል ዘርዝሮታል። እነዚህ ፍራፍሬዎችን ለምን እንደመረጣቸው በዝርዝርም አስቀምጧል በተከታታይ ጊዜያት አቀርብላችኋለሁ። ነገር ግን ከፍራፍሬዎቹ ጎን ለጎን ከእርግዝና ጀምሮ እስከ መውለድ አለፍ ሲልም እስከ ተወለደው ህፃን ድረስ ትክክለኛ የህክምና ተቋም ላይ ክትትል ማድረግ ያስፈልጋል ይላል። ይህ ግዴታው ነው። ምክንያቱም በኋላ ዋጋ ያስከፍላልና። ለዚህ ደግሞ በጥሩ ሁኔታ የተደራጀ የህክምና ተቋም አለ። አቤት ሁሉም አገልግሎቱን በዘመናዊ ህክምና መሳሪያዎችና በስፔሻሊስቶች ያደራጀ እንደ ቤቶ ለቤተሰቡ የሚሆን አቤም ሆስፒታል